በዛሬ ትምህርታችን የቪዲዮችን ደግሞ በየትኛውም ቦታ ሆነን ማንኛውም ሰው ሊጠቀሙባቸው የሚችል የአማርኛ የፍቅር ቃላቶችን በእንግሊዘኛ እንዴት ተክተን መጠቀም እንደምንችል እንማማራለን። ከእናንተ የሚጠበቀው ትምህርቱን የቪዲዮውን ሳታቋረጡ እስከ መጨረሻው መከታተል ነው የሚሆነው ማለት ነው። ኦኬ እንግዲህ ወደ ትምህርቱ ስንሄድ፣ ከዚህ ላይም በእርሱ ላይ እንደምናየው ምን ይለናል? ጣፋጭ የአማርኛ ቃላቶች በእንግሊዘኛ ይለናል ሰው ከዚህ ጋር የምታያቸው በእንግሊዝኛ ተቀምጠዋል። ከዚህ ጋር ደግሞ አማርኛቸው አለ ማለት ነው። ሶ እኛ እንዴት በቀላሉ ማንበብ እንደምንችል ና በአማርኛ ውስጥ ትርጉማቸው ምንድን ነው የሚለውን በተረጋጋ ሁኔታ የምንም መማር ይሆናል። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን እስከ መጨረሻው ድረስ መከታተል ወይም ደግሞ ማየትን የሚሆነው ማለት ነው። እንደዛ ከሆነ ጥሩ ነገር የምታገኙበት ይሆናል። ኦኬ ወደ መጀመሪያው ስንሄድ ወደ መጀመሪያው ስንሄድ የመጀመሪያው ምን ይላል? ከዚህ ጋር የምታዩት የመጀመሪያው የእንግሊዘኛ አልፋቤት ማን ነች? ኤም ነች። ኤም ከዛ ሁለተኛዋ ዋይ። ሰው ኤም ዋይ በአንድ ላይ ምን ተብሎ ይነበባል? ማይ ብለን እናነባዋለን። ማይ። ከዛ ይህ ምን ይላል? ዲኢ እንደምን ይነበባል? ዲ ምንድን ነች? ተነባቢ ነች። ተነባቢ። ኢ ደግሞ አናባቢ ነች። ሰው አናባቢ እና ተነባቢ ሌተሮች ደግሞ በአንድ ላይ ሲመጡ በአንድ ነው የሚነበቡት ሰው? ዲኢ እንደምን ይነበባል? እንደ ዲ ይነበባል። ዲን ዲኢን እንደ ዲ ወይም ደግሞ ዲ የሚል ድምጽ ይኖረዋል። ኤ ሳይለንት ነች ወይም ደግሞ አትነበብም። ከዛ አርን እንደ ር ማንበብ በአንድ ላይ ሲነበብ ዲ ር፣ ዲር፣ ዲር። ሙሉ ሲነበብ ማይ ዲር፣ ማይ ዲር። በአማርኛው ማይ ማለት የኔ ማለት ነው። ዲር ማለት ውድ እንደማለት ነው። ሰው ማይ ዲር ስንል የኔ ውድ የኔ ውድ ማለት ነው። ኦኬ ወደ ሁለተኛው ስንሄድ፣ በተመሳሳይ ሁለተኛው ከመጀመሪያው ጋር ተመሳሳይ ነው። ሚላይ ከዚህ ጋር ብቻ ነው ልዩነቱ፣ ከዚህ ጋር ነው። ሰው ኤም ዋይን ምን ብለን ማንበብ ማይ ማይ ብለን እናነባዋለን። ከዛ ወደዚኛው ስንሄድ ኤል አይ ኤል አይ በአንድ ላይ ምን ተብሎ ይነበባል? ምክንያቱም ኤል ተነባቢ ነች። አይ ደግሞ አናባቢ ነች። ሰው አናባቢ እና ተነባቢ ድምጾች በአንድ ላይ ሲመጡ ደግሞ በአንድ ነው የሚነበቡ ብለናል። ሰው ኤል አይ ምን ተብሎ ይነበባል? ላይ ብለን እናነባዋለን፣ ወይም ደግሞ ላ ይ የሚል ድምጽ ይኖረዋል። ከዛ ኤፍን እንደ ፍ ማንበብ እንደ ፍ ኢ ሳይለንት ነች፣ ወይም ደግሞ አትነበብ። ሰው በአንድ ላይ ሲነበብ ላይ እፍ ላይፍ ላይፍ። እስኪ ምን እናነበው? ማይ ላይፍ ማይ ላይፍ ምን ማለት ነው? ማይ ማለት እንደነገርኳችሁ የኔ ማለት ነው። ላይፍ ስንል ሕይወት ማለት ነው። ሶ ማይ ላይፍ ስንል የኔ ሕይወት የኔ ሕይወት ይሆናል። ኦኬ ወደ ሶስተኛው ስንሄድ በተመሳሳይ ሶስተኛውም ኤም ዋይ ይለናል። ኤም ዋይ ማይ ተብሎ እንደሚነበብ አይተናል። ማይ ወደዚህኛው ስንሄድ ኤል ኦ እንደምን ይነበባል? እንደ ሎ ሳይሆን እንደ ላ ማንበብ፣ ላ ብለን እናነባዋለን። ቪን እንደ ቭ፣ እንደ ቭ ማንበብ። ኢ ሳይለንት ነች። እስኪ በአንድ ላይ እናነበው፣ ላ ቭ፣ ላቭ፣ ላቭ። እስኪ በአንድ ላይ ማይ ላቭ፣ ማይ ላቭ ምን ማለት ነው? የኔ ፍቅር ማለት ነው። የኔ ፍቅር። ላቭ ማለት ፍቅር ማለት ነው። ማይ ማለት እንደነገርኳችሁ የኔ ማለት ነው። ኦኬ በአንድ ላይ ማይ ላብ ስንል የኔ ፍቅር ማለት ይሆናል። ኦኬ ወደ ቀጣዩ ስንሄድ በተመሳሳይ ቀጣዩም ኤም ዋይን ማይ ብለን እናነባዋለን ወይም ደግሞ ማይ የሚል ድምጽ ይኖረዋል። ወደዚኛው ስንሄድ ዲን እንደ ድም አንበ ወይም ደግሞ ድ የሚል ድምጽ ይኖራታል። ዲን ብቻዋን ነው የምናነባት። ለምን ዲም ተነባቢ ነች፣ አርም ተነባቢ ነች። ሰው ሁለት ተነባቢ ድምጾች በተከታታይ ከመጡ ለየብቻቸው ነው የምናነባቸው ማለት ነው። ሰው ዲን እንደ ድ ማንበብ። ከዛ አርኢን እንደ ሪ እንደ ሪ ወይም ደግሞ ሪ የሚል ድምጽ ይኖረዋል። ኤ ሳይለንት ነች። ኤምን እንደ ም ማንበብ እንደ ም። እስኪ ባድ ላይ እናነባው፣ ድ ሪ ም ድሪም ድሪም። ሙሉ ሲነበብ ማይ ድሪም ማይ ድሪም። ምን ማለት ነው? የኔ ህልም የኔ ህልም ማለት ነው። ድሪም ማለት ህልም ማለት ነው። ማይ ማለት እንደነገርኳችሁ የኔ ማለት ነው። ሶ ማይ ድሪም ስንል የኔ ህልም ማለት ነው። ኦኬ ወደሚቀጥለው ስንሄድ በተመሳሳይ ኤም ዋይን ማይ ብለን እናነባዋለን። ማይ ከዛ ወደዚኛው ስንሄድ ኤስ እንደ ስ ትነበባለች። እንደ ስ ደብሊው ኢ እንደ ው ይነበባል። እንደው ከዛ ኢ ሳይለንት ነች። ቲን ደግሞ እንደት ማንበብ እንደት በአንድ ላይ ስነበብ ሱ ች ስዊትስ ስዊትስ በአንድ ላይ ሲነበው ማይ ስዊትስ ማይ ስዊትስ የእኔ ጣፋጭ ማለት ነው። በአማርኛው የእኔ ጣፋጭ። ስዊት ማለት ጣፋጭ ማለት ነው። ማይ ማለት ደግሞ እንዳየነው የእኔ ማለት ነው። ሶ ማይ ስዊት ስንል የእኔ ጣፋጭ ማለት ነው። የእኔ ጣፋጭ። ኦኬ ወደዚኛው ስንሄድ በተመሳሳይ ኤም ዋይን ማይ ብለን ማንበብ ማይ። ከዛ ወደዚኛው ስንሄድ ቢኢ እንደምን ይነበባል እንደ ቤ ማንበብ እንደ ቤ ከዛ ኤስን እንደ ስ ቲን ደግሞ እንደ ት ማንበብ በአንድ ላይ ሲነበብ ቤ ስ ት ቤስት ቤስት እስኪ በአንድ ላይ ናነበብ ሙሉውን ማይ ቤስት ማይ ቤስት ምን ማለት ነው የኔ ምርጥ የኔ ጥሩ የኔ ቆንጆ እንደ ማለት ነው ማይ ቤስት ማለት ኦኬ ወደዚህኛው ስንሄድ በተመሳሳይ ኤም ዋይ ምንም ልዩነት የለውም፣ ማይ ብለን ነው የምናነበው። ማይ ወደዚኛው ስንሄድ እኛውስ ምን ይላል? ኤች ኢ እንደምን ይነበባል? እንደ ኸ ማንበብ እንደ ኸ። ከዛ ኤ ሳይለንት ነች። ለምን? ሁለት አናባቢ ድምፆች በተከታታይ ከመጡ የመጀመሪያዋ ስትነበብ ሁለተኛው አትነበብም። ሶ ኤች ኢን እንደ ኸ ማንበብ። ከዛ ኤን እናልፍና አርን እንደ ር የመጨረሻውን ቲን እንደ ት ማንበብ። እስኪ ባንድ ላይ እናንበው፣ ኸ፣ ር፣ ት፣ ሀርት ሀርት። በአንድ ላይ ሲነበብ ማይ ሀርት፣ ማይ ሀርት፣ ማይ ሀርት ምን ማለት ነው? የኔ ልብ ማለት ነው። የኔ ልብ፣ ምክንያቱም ሀርት ማለት ልብ ነው። ማይ ስንል የኔ ማለት እንደሆነ አይተናል። ሰው ማይ ሀርት ስንል የኔ ልብ፣ የኔ ልብ ማለት ነው። ኦኬ ይህን በዚህ ካየን ወደ ቀጣዩ ስንሄድ፣ ቀጣዩ ደግሞ በተመሳሳይ ከዚህ ጋም ኤም ዋይ ይለናል። ኤም ዋይ ደግሞ ማይ ማይ ተብሎ እንደሚነበብ አይተናል። ኦኬ ይሄስ ምን ይላል? ኢ እንደ ኢ ነው የምትነበብ፣ እንደ ኢ ከዛ ቪ ኢ እንደ ቬ ይነበባል። አርን እንደር ማንበብ እንደር ከዛ ዋይን እንደ ኢ እንደ ኢ ማንበብ ቲ ኤች አይ ኤን እንደ ቲ ማንበብ፣ እንደ ቲ ኤንን እንደ ን ጅን ደግሞ እንደ ግ ማንበብ። እስኪ በአንድ ላይ እናንበው። ኤ ቬ ሪ ቲ ን ግ ኤቭሪቲንግ ኤቭሪቲንግ ተብሎ ይነበባል። ኦኬ እስኪ ሙሉ እናንበው። ማይ ኤቭሪቲንግ ማይ ኤቭሪቲንግ። ማይ ማለት እንደነገርኳችሁ የእኔ ማለት ነው ኤቭሪቲንግ ስንል ሁሉ ነገር እንደማለት ነው። ሁሉ ነገር ሰው ማይ ኤቭሪቲንግ በአንድ ላይ የኔ ሁሉ ነገር፣ የኔ ሁሉ ነገር ማለት ነው። ኦኬ ወደ ሁለተኛው ስንሄድ ሁለተኛውስ ምን ይላል? በተመሳሳይ ኤም ዋይን ማይ ማይ ብለን ማንበብ ከዛ ቢኢን እንደ ቢ ማንበብ፣ እንደ ቢ ኤ ሳይለንት ነች። ከዛ ኤን እናልፍና ዩን እንደው ማንበብ እንደው ቲ አይ እንደ ቲ ኤፍ ዩ እንደ ፉ ኤል እንደ ል በአንድ ላይ ቢ ው ቲ ፉ ል ቢውቲፉል ቢውቲፉል ሙሉ ሲነበብ ማይ ቢውቲፉል ማይ ቢውቲፉል ማለት ነው። የኔ ቆንጆ ማለት ነው። የኔ ቆንጆ። እሺ ወደዚኛው ስንሄድ በተመሳሳይ የመጀመሪያው መታወት አይ አይነች። አይን ደግሞ አይ ብለን ነው የምናነባት። አይ ከዛ ወደዚኛው ስነድ ኤም አይን እንደ ሚ ኤስ ኤስ በአንድ ላይ እንደ ስ ይነበባል። እንደ ስ እስኪ ሞ እናነባው ሚ ስ ሚስ ሚስ። ኦኬ ይሄኛውስ ምን ይላል? ዋይ እንደ ይ ኦዩ በአንድ ላይ እንደ ው ይነበባሉ። እንደው በአንድ ላይ ሲነበብ ይ ው ዩ ዩ እስኪ ሞ እናነባው አይ ሚሽ ዩ አይ ሚስዩ ምን ማለት ነው? ናፈቅሽኝ ወይም ደግሞ ናፈቅኝ ለማለት ስንፈልግ አይ ሚስዩ እንላለን። ኦኬ ወደዚኛው ስኔት በተመሳሳይ ኤም ዋይ ምን ተብሎ እንደሚነበባ ይተናል ማይ ተብሎ ይነበባል ብለናል። ማይ ኦኬ። ወደዚኛው ስኔት ዲኤ እንደ ዳ ይነበባል። እንደ ዳ አርን እንደር ማንበብ ከዛ ኤል አይን እንደሊ ኤንን እንደን ጅን ደግሞ እንደግ በአንድ ላይ ሲነበብ ዳ ር ሌ ንንክ ዳሬሌንክ ዳሬሌንክ፣ ሙሉ ሲነበብ ማይ ዳሬሊንክ ማይ ዳሬሊንክ ማለት ነው፣ ወዳጄ ወዳጄ ለማለት ስንፈልግ ማይ ዳሬሊንክ ማለት ይቻላል ማለት ነው። እሺ ይህስ ምን ይላል? በተመሳሳይ ኤም ዋይ ማይ ተብሎ ነው የሚነበብ ብለናል። ማይ ኦኬ። ይህስ ምን ይላል? ኬ አይ እንደ ኪ ይነበባል። እንደ ኪ ኤንን እንደ ን ማንበብ፣ ጅን ደግሞ እንደ ግ ማንበብ። እንደ ግ ባለይ ሲነበብ ኪ ን ግ ኪንግ ኪንግ። ሙሉ ሲነበብ ማይ ኪንግ ማይ ኪንግ ማለት ነው። የኔ ንጉስ የኔ ንጉስ ማለት ነው። ኦኬ፣ ወደዚህኛው ስንሄድ በተመሳሳይ ኤም ዋይን ማይ ብለን እንደምናነብ አይተናል። ኦኬ ኤችኦ እንደ ሆ ይነበባል። ኤንኢ እንደ ኒ ዋይን እንደይ ማንበብ በአንድ ላይ ሲነበብ ሆኒ ይ ሆኒ፣ ሆኒ ሙሉ ሲነበብ ማይ ሆኒ ማይ ሆኒ ምን ማለት ነው? የኔ ማር የኔ ማር ለማለት ስንፈልግ ማይ ሆኒ ማለት ይቻላል። ኦኬ ወደ መጨረሻው ስንሄድ በተመሳሳይ ኤም ዋይን ማይ ብለን ማንበብ ማይ። ኦኬ ይስ ምን ይላል? ኪው ዩ እንደምን ይነበባል? እንደ ኮ ይነበባል። እንደ ኮ። ከዛ ይህን እንደምን ማንበብ ይ ይለናል። በተመሳሳይ ሁለት ዮች አሉ። ሰው እንደምን ማንበብ እንደ ይ ማንበብ፣ እንደ ይ። ኤንን እንደ ን ማንበብ፣ እንደ ን። ባለ ሲነበብ ኮ ይ ን ኮይን፣ ኮይን። ሙሉ ሲነበብ ማይ ኮይን፣ ማይ ኮይን ማለት ነው። የኔ ንግስት፣ የኔ ንግስት ማለት ነው። ሰው እንደዚህ እያደረግን በቀላሉ መለማመድ ማንበብ፣ መጻፍ እንችላለን ማለት ነው። እንግዲህ የዛሬ ትምህርታችን ወይም ቪዲዮችን ይህን መስል ነበረ። ቀጣይ ደግሞ ሌላ ትምህርት ወይም ቪዲዮ ይዘንላችሁ እስከምንመጣ በያላችሁበት መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ።